ይህኛ በኢትዮጵያዊ ሰራተኛ ምክንያት የመዳምን ቤት ተቃጥሏል ማለት ነው። በምን ምክንያት እንደተቃጠለ እና ሰራተኛዋን ምን እንዳደረገች እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው አዳምጡት እንዲሁም ደግሞ እንደዚህ አይነት ስህተት የምትሰሩ እህቶቼ ራሳችሁን ነው አደጋ ላይ የምትጥሉት ማለት ነው። ባካችሁ ባካችሁ ተጠንቀቁ። ቪዲዮውንም ላይክ፣ ሼር አድርጉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? ከሁሉ ሰላም ነው አላ ስበን ታላ በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርገልን ያልኩ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ ያያችሁት ነገር እባካችሁ እህቶቼ ወላሄ ቤቱ መቃጠል ብቻ ሳይሆን ራሳችሁንም አደጋው ህይወታችሁንም አደጋ ውስጥ ነው የምትከቱት። ይህንን ስህተት የምትሰሩ እህቶቼ ጥንቃቄ አድርጉማለሁ እኛ ከሀገራችን የተሰደት ነው ሰርተን ለመለወጥና ህይወታችን ቀይረን ወደ ሀገራችን ተመልሰን የተሻለ ህይወት እንዲኖረን እንዲሁም ደግሞ ቤተሰቦቻችን የተሻለ ህይወት እንዲኖራቸው ብለን የተሰደድ ነው እንጂ እኮ በሰው ሀገር መተን የሰው ቤት ለማቃጠል ወይም ደግሞ ያልሆነ ስህተት ልንሰራ አይደለም ማለት ነው። እና ጥንቃቄ አድርጉ። ወላሂ በጣም ነው የሚያሳዝነው ማለት ነው እና መግቢያ ላይ እንደነገርኳችሁ የገዛ የመዳሟን ቤት በእኛ በኢትዮጵያዊ ሰራተኛ ምክንያት ቤቷ የመዳን ቤት ተቃጥሏል ማለት ነው። የተቃጠለውም ደግሞ ሰራተኛ በሰራችው ስህተት ምክንያት ነው እና ይሄ ነገር ደግሞ ብዙ ጊዜ ብዙ እህቶችም ኮመንት ላይ ገብቻ አይቼ ነበር እንደዚህ አይነት ነገር ስህተት ሰርተው ብዙዎቻቸው ህይወታቸው አደጋ ውስጥ ገብተው እንዴት ሆኖ እንደዳኑ፣ እንዲሁም ደግሞ እንደዚህ አይነት ስህተት መስራት ቤት ብቻ ማቃጠል ሳይሆን ህይወትም ማበላሸት እንደሆነ ነው የተረዳሁት ማለት ነው እና እባካችሁ እህቶቼ ከዚህ ስህተት ተጠንቀቁ። እንዲሁም ደግሞ ይህን ስህተት መስራት አለባችሁ ብዬ አላስብም። ገብቷችኋል? እናንተ ባደረጋችሁ ስህተት የሰውንም ቤት ታበላሽ አላችሁ የሰውም ህይወት ሊጠፋ ስለሚችል ማለት ነው። በዚህ ምክንያት ገብቷቸዋል። አሁን ይህ ቤት እንደዚህ ሲቃጠል ከውጭ አይታችሁታል። ቤት ውስጥ ግን ምን ያክል ንብረት እንደወደመ የምታውቁት ነገር የለም ማለት ነው። ገብቷቸዋል። አረቦች ደግሞ በጣም በጣም በጣም ነው የሚያካብዱት እና እች ልጅ ይህ ቤት እንዲህ ተቃጥሎባት መዳሚቷ ምን እንደምታደርጋት እና ምን አይነት ህይወቷ አደጋ ውስጥ እንደገባ አስቡት ማለት ነው። ገብቷቸዋል እና እንደዚህ አይነት ስህተት ብዙ እህቶቼ እንደሚሰሩ እንደዚህ አይነት ነገር ብዙ ብዙ ብዙ፣ በተለይ ደግሞ ክርስቲያን እህት ወንድሞቻችን ይህንን ስህተት እንደሚሰሩ ብዙዎቻቸው ኮመንት ላይ እዝጋ አስገባላቸዋለሁ። እኔን አጋጥሞኛል ፈጣሪና የተረፈኝ ብዙዎቻቸው እንደዛ እያሉ ነበረ ማለት ነው። እና ተጠንቀቁ ህቶች የባካችሁ እና እሱም ምንድን ነው እንደነገርኳችሁ ልጅቷ የክርስትና እምነት ተከታይ ናት። እናም በተለምዶ ሁሌ የምታደርገው ነገር ነው እና ሻማ ሎክሳ መዳሟ ቤት ሻማ ሎክሳ፣ ከዛ ክፍል ውስጥ ለራሷ እንትን ጸሎት የምታደርግበት ቦታ አላት እና እዛ ቦታ ላይ ሻማ ሎክሳ ረስታው ከክፍል ወጥታ ሄዳለች ማለት ነው። ገብታቸዋል በዚህ ምክንያት ሻማው ይወጥቅና ከልብስ ጋር እየተቀጣጠለ ወደ ካህረባ ጋር ይደርሳል። ካህረባው ይፈነዳና ቤቱን እንዳለ ተቃጥሏል። እንዳያችሁት ማን ነው የምፋሎቱ ምን ያክል እንደ ጭሱ እንዴት እንደሚወጣ አይታችሁታል። እና ምን ያክል ንብረት እንደወደመ አስቡት እንግዲህ በዚህ እሳቱ በሚወጣው በሀይሉ ብቻ መረዳት ትችላላችሁ ማለት ነው። እና በትንሽ ነገር ምክንያት የብዙ ሰው ህይወት ይበላሻል፣ እንዲሁም ንብረት ይወድማል። ንብረቱ እንኳን ተገዝቶ ይገኛል፣ ግን የሰው ህይወት ቢጠፋ አስቡት። እንኳን ለእኛው እንኳን የሚያዝንል ነገር የለም። ግን የራሳቸው አረቦቹ የሆነ ነገር ልጆቻቸው ወይ አደጋ ውስጥ ቢገቡ በዚህም ነገር ምክንያት በጣም ችግር ነው እና እባካችሁ እንደዚህ አይነት ነገር የምታደርጉ በተለይ ደግሞ እንደዚህ እሳት ለኩሳችሁ ሻማ አብርታችሁ ትታችሁ የምትሄዱ እህቶቼ ተጠንቀቁ። ገብቷቸዋል። እኛ ሙስሊሞች ግን እንደዚህ አይነት ነገር የሚጠቀሙ አይመስለኝም። አብዛኛው ጊዜ የክርስቲያን እምነት ተከታዮች እንደዚህ ሻማ መጠቀም ይጠቀማሉ ይመስለኛል ብዙ ጊዜ የማያቸው ጓደኞችም እንደዚህ ክርስቲያን እምነት ተከታይ የሆኑ ከዚህም በፊት ደግሞ አዲስ አበባ ላይ አስር ወር የሰራሁባት ሴት ነበረች እና መቅደስ ትባላለች አላ እድሜዋን ያርዝመው በጣም መልካም በጣም ጥሩ በጣም ጥሩ ነበረች እና ቤቷ ውስጥ ስትጠቀማቸው የነበሩ ነገሮችን ብዙ ጊዜ እከታተላት ነበረ ማነው ሻማ ያብራሉ እንደዚህ ስዕል እነሱ የሚያመልኩት ስዕል አለ እዛ አጠገብ ላይ ሻማ አብርታ ብዙ ጊዜ ጸሎ ስታደርቅ አያት ነበረ። ማለት ነው ገብቷቸዋል። በዚህ ነገር ምክንያት ነው ይህንንም ነገር የተረዳሁት። እና እባካቸው የቶቼ ይህንን ነገር ከማድረግ ተቆጠቡ። ማለት ነው እና እንኳን ቤት ተቃጥሎባቸው ትንሽ ነገር እንኳን እኛ ሲኒ ሲኒ አስባችሁታል በቦከምዛ በአምስት ብር የሚገዛ ስድስቱን ሀባ አንድ ሀባ ስትሰብሩ ምን ያክል እንዴት እንደሚናገሩ። ልጆቻቸው ግን ለምን ሙሉ እንደ ርዘኑ ላይ ከሰክሱትም ምንም ሚሏቸው ነገር የለም። እኛ ስንሆን ግን በጣም ነው የሚያካብዙት። እኔ ሴትዋ በአቦ ከምሳ ገዝታ እንዳመጠችው አውቃለሁ። ግን ከውጭ በመቶ ብር ነው የገዛሁት አንዱን ጆክ ማለት ነው። አስቡት። እኔ አቦ ከምሳ ላይ ብዙ ጊዜ ስለሚሄድ ከእሷም ጋር እንደዚህ ዕቃ ለመግዛት እንዲሁም ደግሞ ይሄ ምንድን ነው ኪስ የዙ ባላ ኪስ ምናምን ለመግዛት ስትሄድ ይዛኝ ትሄዳለች። እዛ ላይ አይቸዋለሁ፣ ስትገዛ ማይቻታለሁ። ብዙ ጊዜ አረቦቹ የሚገዙት እንደዚህ አይነት ጆክ ከአቦ ከምሳ ነው ማለት ነው። ና ከሱ የፈለገ ያክል ሀብታም ቢሆኑ ለእንትን እንትን ምንድን ነው እንግዳ ሊመጣ ብቻ የሚያዘጋጁት የራሱ የሆነ እቃ በውድ ይገዛሉ እንጂ እንደዚህ ለቤት የሚጠቀሙትን ነገር በአቦ ከምሳ ነው ገዝተው የሚመጡት። ግን ለእኛ ምንድን ነው የሚሉት በአምስት ብር በአምስት ሪያል ገዝታ ያመጣችውን እቃ ምን ትላለች? በመቶ ብር ነው የገዛሁት፣ በሰላሳ እንደዚህ በአምሳ ብር ነው የገዛሁት። አንድ ነገር የብትሰበር ትከፍ ያለሽ ትለኛለች። ማነው ከዚህ በፊት በአቡ ከምሳ ገዝታ ያመጣችው ጆክ ተሰብሮ በመቶ ብር ነው የገዛሁት ትከፍ ያለሽ እና ደሞዝ ቆርጥብሻለሁ ብላ፣ መጨረሻ ላይ ግን አልቆረጠችብኝም። ግን አንዳንዶቹ አሉ ትንሽ ነገር ትን ሲብልባቸው እንኳን ቤት አስቡት፣ እንኳን ቤት ልክ ተቃጥሎባቸው ዝም ልሉ ይቅርና የሲኒ ብርጭቆ እንዲሁም ደግሞ የሆነ ተሰባሪ የሆኑ ነገሮች ራሱ ሲሰበሩ በጣም ነው የሚናደዱት፣ በጣም ነው የሚቆጡት፣ በጣም ነው የሚጮሁት። እና ተጠንቀቁ። እኔ እንደዚህ አይነት ነገር ከዚህ በፊት ጓደኛ ያጋጥሟታል። አንድ ጓደኛ ነበረችኝ፣ ባለችበት ቦታ ይጠብቃት። ፋጡማ ትባላለች ሴትዮዋ፣ እኔ የምሰራባት ሄዱ፣ የበፊት ሴትዮዬ እናት ቤት ነበር የምትሰራው። በአጋጣሚ ጋዝ ለልጆቹ እንትን ምንድን ነው ይሄ በጣጥስ ማለት ነው ድንች ጣብሳ፣ ዘይቱን እሳቱን ሳታጠፋው ረስታው፣ ዘይቱ እሳቱ ላይ እንዳለ ረስታው ወደ ልጆቹ ክፍል ይዛ ልጆቹን ለማብላት እዛ ሄዳ እዛ ቁጭ ብላለች። ዘይቱ ጉሎ ጉሎ፣ መጨረሻ ላይ ግን አንዱ ሕፃን ልጅ ውሃ መጣለው ብሎ መጥበቅ ውስጥ ገብቶ ፍሩን ከታች እኛ እንትን የምንሰራበት አለ አይደለ? ፈጣሪ ምናምን የሚሰሩበት እሱን የታቹን እንትኑን ጋዙን ከፍቶ ልጁ ማለት ነው ጋዙን ከፍቶ ትቶታል። እሷ የምታውቀው ነገር የለም። እሷ የተቀመጠችው ከሳላ እና ከመጅሊሱ አልፋ የራሷ ክፍል ልጆቹን ይዛ ተቀምጣለች ማለት ነው። ከዛ ምን ሆነ መሰላችሁ? ያ ጋዙ ከታች የተከፈተው ጋዝ ከላይ ያለውን እሳት ስቦት እንትኑ ጋዝ ወቶ ወቶ ወቶ ትንፋሹ ማለት ነው ወቶ ወጥቶ መጨረሻ ላይ ግን አንድ ላይ ተያያዘ ማለት ነው። ከላይ የነበረው ዘይቱ እናም ከላይ የነበረው ጋዝ እንትኑ ጋዙ የተከፈተው እሳቱ ዘይቱ ላይ ያለው አንድ ላይ ተጋግሎ መጥበኩ እንትን ዝግ ስለነበረ ፈነዳ ማለት ነው። ከዛ ፈንድቶ የእንትን የወጣ ያለው ጋዝ ከላይ ከነበረው እሳት ከተለኮሰው አንድ ላይ ተያይዞ መጥበኩ እንዳለ ቦግን ያለው ማለት ነው። ከላይ ደግሞ ሸፋጣ ወይም ደግሞ የምግቡን ሽታ እንዲስብ ተብሎ እምንትን እየተደረገ ሸፋጣ አለ አይደለ? ታውቁታላችሁ ብዬ አስባለሁ። አብዛኛው የአረብ ቤት ምት መጥበክ ላይ ስላለ ነው ማለት ነው። እና እሱ ፈነዳ ማለት ነው። ፈንድቶ እንዳለ ቤቱ ጭስ በጭስ ሆኖ እስከ መጥበኩ ብቻ ሳይሆን የሳላ ወጥቶ ራሱ ይሄ እንትኑ ማለት ጭሱ ሳላውን ነው የወረረው። እንዳለ ጦቀረ ማለት ነው። ሁለት ክፍል ሙሉ ከነ ሳላው መጅሊሱ እንዳለ፣ ኮርኒስ ምናምን ከላይ ያለው ነጩ ነገር፣ ሁሉም ቤት ነጭ ስለሆነ ምን ሆኖ ጦቀረ ማለት ነው። ይሄ ጭሱ ወጥቶ እንዳለ ቤቱን አጦቀረው ማለት ነው። እና ለዛ ሁሉ ሰውየው ከዛ ልጅቷ እንትኑ ጓዙ የሚፈነደው ሰምታ ስትመጣ መጥበቁ እንዳለ እየተቀጣጠለ ነው። መጨረሻ ላይ ግን ሰዎቹ ጋር ደውላ ሰዎቹ እንዲመጡ አደረገች። ከመጡ በኋላ እንትን ማጥፊያ እንትን መቶ እንትን ምንድን ነው የሚባለው እዚህ ሀገር ላይ ጣፋኝ ና እሳት የሚያጠፉት ማለት ነው። እነሱ መቶ አጠፉ። ከዛ በኋላ ግን አንድ ሰራተኛ ሙሉ ሰራተኛ ተጠርቶ ነው ቤቱ ታጥቦ እንደገና እንደ አዲስ ቀለም ተቀብቶ ምናምን ነገር በኋላ ላይ ግን እሷ ላይ ምንም አላሏትም። ግን አላህ አጅዛቸውን ይክፈላቸው። ጮህባት፣ ሰውየው ጮህባት፣ እንዲሁም ሊመታ ደረሰ። መጨረሻ ላይ ግን እሷም ያለ ምንም አይነት ጥፋ ስላላጠፋች ስለረሳችው ብቻ ከዚህ ሲተትሽ የአንድ ወር ደሞዝሽን እቆርጥበሻለሁ አላት። እንትን ይሄ ቀለም ምናምን ያስቀባውን የአንድ ወር ደሞዝሽን እቆርጣለሁ አለ። መጨረሻ ላይ ግን ስትሄድ ሙሉ ብሯን ሰጥተው ሸኟት ማለት ነው። ሰዎቹ መልካም ስለሆኑ አንዳንዶቹ ደግሞ እንኳን ቤት እንደዚህ ተደርጎባቸው አይደለም የሆነ ቶብ እንኳን ወይ አባይ ወይም ቶብ የሆነ ነገር ብታቃጥሉባቸው ለዛ ያስከፍላሉ ማለት ነው። እና አላህ ይጠብቀን፣ የሚጠብቃችሁ ጥንቃቄ አድርጉ። የዛሬ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። እና ቪዲዮው ለሁሉ መሄቶች እንዲደርስ ላይክ ሼር አድርጉት። አመሰግናችኋለሁ። ሁላችሁንም አሰላሙ አለይኩም ወረሀመቱላሂ ወበረካቱ።